ታዋቂው የቲክቶክ ሚዲያ ተጽዕኖ ፈጣሪ ሙሴ ሰለሞን ታሰረ። በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በምሰራቸው ዜናዎች የምታወቀው ቲክቶከር ሙሴ ሰለሞን መታሰሩን ከታማኝ ምንጮች ያገኘነው መረጃ አረጋግጧል። ምንጮቹ ምን ላሉ እስሩ እውነት ነው፣ ታዋቂ ቲክቶከር መታሰሩ እውነት መሆኑ ተረጋግቷል። ሆኖም ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ምናልባት ሰሞኑን ምናልባት በትራፊኮች ዙሪያ የተናገረው ነገር ሊሆን እንደሚችልም ነው። ሰሞኑን እንግዲህ ከብሩክ ኒውስ ጋር ከፍተኛና ብርቱ ፍክክር ላይ ነበሩ ለቲክታክ አዋርድ ቮቲንግ ላይ ማለትም ነው። አንዳንዶቹ ባልተገባ መንገድ ወደ ሃይማኖት ለማዞር ሄዱበት። ከፍተኛ እርገጥ ልጁ ላይ ቻለንጅ እንዳደረገ ጭምርም ነው። ለዜና ክፍላችን መረጃ የሰጡ ጠበቃቱ አብባየው ጉዳይ ወደፊት ይታወቃል በማለት ስለ እስሩ ምክንያት ተጨማሪ ዝርዝር ከመስጠት ተቆጥበዋል። ምናልባትም እሱ ባለፈው እንግዲህ ስለ ትራፊኮች ቻለንጅ እንዳደረጉትና ያለውን በማስመልከት እንዲስተካከል በሚዲያ ላይ ወጥቶ መናገሩ የምታወስ ነው። ምናልባት እሱ ሊያደርግ እንደምትችል ጭምርም ነው። ሙሴ ሰለሞን እንግዲህ ታማኝና እውነተኛ መረጃዎችን በማጋራት የምታወቅ በጣም ንቁ ፌስቡኩ ሚዲያ መረጃ አቅራቢ እንደሆነ ጀምሬ የሚታወቀ ነው። ሚኪታ ቨለንፎን ሰብስክራይብ በማድረግ ወቅታዊ አጫጭር መረጃ አገኙ። ሰላም ቆዩልኝ።